በዚህ ዓለም ላይ ሁለት ትላልቅ ተቋማት አሉ። ሁለቱም ተቋማት በተመሳሳይ ዓላማ ላይ የሚሰሩ ናቸው። የመጀመሪያው ተቋም ሕክምና ሲሆን፣ ሁለተኛው ሃይማኖት ነው። ሕክምና በመሰረቱ የሰውን ሕይወት በምድር ላይ ለማቆየት ሰው ስታመም እንዲድን፣ ሕይወቱ በምድር ላይ እንዲረዝም ለማድረግ የሚተገበር ተግባር ነው። ሃይማኖትም በዚሁ ዓላማ የሰው ልጅ በምድር ላይም ሆነ በሰማይ ለዘላለም መቆየት እንዲችል ከምድር ኑሮ በኋላ ያለውን የሰማያዊ ኑሮ ለዘላለም መቆየት እንዲችል በሚያደርግ መልኩ ማንኛውም ሰው በዛ ያስግደኛል በሚለው ሃይማኖት የሚያመልከው ተቋም ነው። ዛሬ በይሁድ ቀን እንግዲህ አንዱን ተቋም ከሰኞ እስከ ቅዳሜ ያገልግልን ሁለተኛ ተቋም ጋር ላይ ረፍት ወይም ደግሞ ስለ እሱ ለመነጋገር ብዙም ችግር ያለው አይመስለኝም። በዚህ በሁለተኛ ተቋም የሰው ልጆች ከጨለማ ከሞት ከኃጢአት ድኖ ነፍሳቸው እግዚአብሔርን በሚያስደስት ህይወታቸው እግዚአብሔርን በሚያስደስት መልኩ ለዘላለም ሊቆዩ በሚችሉበት መንገድ ላይ መነጋገር በጣም ደስ የሚል ጉዳይ ነው። እንግዲህ አንድ ምናልባት ለሁሉም ሃይማኖት ጥያቄ ሊሆን የሚችል ጉዳይ አለ። ይሄ የእግዚአብሔር ምስጢር ነው። የእግዚአብሔር ምስጢር ምንድን ነው የምለው ነገር እኛ በተለይ በሕክምና ዘርፍ ብዙ አይነት ምስጢራት አሉ። አንድ መድኃኒት ሲፈበረክ ወይም ደግሞ ስመሰረት እንዴት ወደ ሴል ውስጥ ገብቶ እንዴት በሰውነ ሰውነታችን ውስጥ ገብቶ ስራውን መስራት እንደሚችል በረቀቃ ሲስተም ሴሎቻችን ስራቸውን እንዴት መስራት እንደሚችሉ የተወሰነ መረዳት ይኖረናል። ያ መረዳት ግን እግዚአብሔር ኦልረዲ የፈጠራቸው የሰራቸው እኛ ደግሞ እግዚአብሔር በሰው ጥበብ ላይ ተመሰርቶ የገለጠልን ነው እንጂ አዲስ ነገር አዲስ የተፈጠረ ነገር አይደለም። ነገር ግን እግዚአብሔር ደግሞ ለሰው ልጆች ምስጢር አድርጎ ያስቀመጠው ስለ አንድ ጉዳይ ስለ አንድ የሞተው ከሞትም የተነሳው ሰው ተወልዶ ያደገበት በአንድ አካባቢ በሚታወቅበት ሰፈር ውስጥ ሰዎች ማንነቱን፣ ህይወቱን፣ ቤተሰቡን በሚያውቁበት አካባቢ ተወልዶ ያደገ ነገር ግን ማን እንደሆነ በግልጽ አላወቁትም ነበር። ምስጢር ሆኖ ነው የቆየው። ቀኑ ሲደርስ እግዚአብሔርን በማገልገል እራሱም የእግዚአብሔር ክብር ያረፈበት ሆኖ መጥቶ ሰዎችን ሲያድን፣ የታወሩ አይኖችን ሲያበራ፣ የታመሙትም ሲፈውስ ነበር። ስለዚህ ሰው የእግዚአብሔር ቃል ምን ላል? ቃል በመጀመሪያ ነበረ ቃልም እግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይላል። ቃልም ስጋ ሆና ይላል። ጸጋንና እውነትን ለብሶ በእኛ አደራ ይላል። ቃል ነበረ ስጋን ለበሰ፣ ጸጋንና እውነትን ለብሶ በሰው ልጆች ውስጥ በሰው ልጆች መካከል አደረ። ይሄ ትልቅ ምስጢር ነው። ይሄ ቃል ወደ ስጋ ሲቀየር የሰው ልጆች እንደምኖሩት እንደምበሉት እንደምጠጡት እንደምለብሱት፣ እንዲሁ ከነሱ ጋር ኖሩ። የእግዚአብሔር ሀሳብ የእግዚአብሔር ፈቃድ የእግዚአብሔር ጊዜ ሲደርስ ደግሞ ሞተ። ለሶስት አመት በምድር ላይ እግዚአብሔርን ሀሳብ ካገለገለ በኋላ ሞታ። መሞቱ ብቻ አይደለም ከሞት ደግሞ ተነሳ የሞተው ይልቁንስ ከሙታን የተነሳው በአብቀኛ ያለው ስለኛ ደግሞ የሚማልደው ክርስቶስ ኢየሱስ ነው ይላል የእግዚአብሔር ቃል። ሕክምናና ሃይማኖትን ምን ያመሳስላቸዋል? ሕክምና በመረጃ የተደገፈ ነው። ከጥንት ጀምሮ እግዚአብሔር ለሰው ልጆች በሰጠው ጥበብ የተለያዩ መረጃዎችን በአንድ ላይ አሰባስቦ ለዚህ ትውልድ ደግሞ የመፈወሻ መንገድ እንዲሆን የተቀመጡ ብዙ አይነት መረጃዎች እና ማስረጃዎች አሉ። የክርስቶስ ነገርም እንደዚሁ የኛ መረጃ፣ የኛ ማስረጃ ክርስቶስ መድኃኒት እንደሆነ መሞቱንና ከሞት መነሳቱን የምናውቀው በእግዚአብሔር ቃል አማካኝነት በተጻፈልን፣ በተቀመጠልን በእግዚአብሔር ቃል አማካኝነት። ያ ብቻ አይደለም ስለተጻፈም ብቻ አይደለም። ቆላሲዮስ መጽሐፍ ምዕራፍ አንድ ላይ እንደሚል ቃል እናገኛለን ቁጥር 1 26 ላይ ይህም ቃል ከዘላለም እና ከትውልዶች ጀምሮ ተሰውሮ የነበረ ምስጥር ነው። አሁንም ግን አሁን ግን ለቅዱሳት ተገልጧል። ተሰውሮ የነበረ ቃል ስጋ የሆነው ቃል አሁን ግን ለቅዱሳን ተገልጠዋል ይላል ያ ቃል ምስጢር ምስጢር እንደሆነ ይናገራል ምዕራፍ ሁለት ቁጥር ሁለት ላይ በዛው መጽሐፍ ላይ ልባቸው እንዲጽናና በፍቅርም ተባብሮ በማስተዋል ወደሚገኝበት ወደ መረዳት ወደ ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይላል ስለዚህ ትልቅ የሆነው የእግዚአብሔር ምስጢር ክርስቶስ ነው እስከ ዛሬም የሚያጣይቀው እስከ ዛሬም ለብዙ ሰዎች ጥያቄ የሆኑ ምስጢሩ ክርስቶስ ነው። ይሄ ክርስቶስ ቃል ነበረ፣ ስጋ ሆነ፣ በእኛ አደረ፣ ደግሞ የእግዚአብሔር ምስጢር ነው። ይህ የእግዚአብሔር ምስጢር ለሰው ልጆች ሞተ፣ ከሞት ተነሳ፣ በአብ ቀኝ ተቀመጠ፣ ለሰው ልጆች እየማለደ ዛሬ ነው በህክምና ዘርፉ እኛ ሰዎች በምድር ላይ እድሜያቸው እንዲረዝም እንደምናደርግ እንደምንደክም እርሱ ደግሞ ስለኛ እየማለደ ወደ ዘላለም ህይወት እንድንገባ ስለኛ ከሞት ተነስቷል ሞታ አልሞተም ተነሳ አልተነሳ እሱ ሲገልጥ ነው ይሄ ምስጢር ሲገለጥ ግን ለቅዱሳኖች ይላል። ሲገለጥ ግን እናምናለን። ምን የዘላለምን ህይወት እናገኛለን። በይሁድ ቀን ተባረኩ።